ፕሬዚደንት ትራምፕ ፎርዶን እና ሌሎች የኢራን የኒውክሊየር ማብላያዎችን ለማስደብደብ ውሳኔ ከመውሰድ በላይ በውሳኔያቸው ተገኘ የሚሉትን ውጤት ያንኳስሳሉ ከሚሏቸው ሚዲያዎች ጋር የገጠማቸው ተግዳሮት ላስጨራሽ ሆነባቸዋል። ደመኛዎቼ ሲኤንኤን እና ኒውዮርክ ታይምስ ናቸው ይላሉ። እንደ አንድ ጦርነትን የተጋፈጠ መሪ ሊሰማቸው የሚገባውን ኩራትና መታፈር በመሸነቋቆር የወነጀሏቸውን ሁለቱን ሚዲያዎች ፍርድ ቤት ለመጎተት በጠበቆቻቸው አማካኝነት ለሲኤንኤን እና ለኒውዮርክ ታይምስ ዘገባዎቻቸውን እንዲያስተባብሉ የሚጠይቅ ደብዳቤ ልከዋል። የሲኤንኤን ቃል አቀባይ ዜና አውታሩ ደብዳቤው የደረሰው መሆኑን ገልጸው በውስጡ የተጠየቀውን ግን አናደርገውም ሲል ምላሽ ሰጥቷል። ትራምፕ ከኒውዮርክ ታይምስም የገጠማቸው ምላሽ ትህትና የለውም። ጋዜጣው በምላሹ ማስተባበል የሚያስፈልገው ነገር የለም፣ የምንሰጠው ይቅርታም አይኖርም፣ በቻልነው መጠን እውነቱን ተናግረናል፣ እሱን ማድረግ ነው የምንቀጥለው ብሏል ከፕሬዚደንቱ የግል ጠበቆች አንዱ ከሆነው አሌጃንድሮ ብሪቶ ቢሮ የወጣው ደብዳቤም ተወቃሽ የሚያደርገው ተከሳሾቹ ሚዲያዎች በፈረንጅ ጁን 24 በኢትዮጵያ ሰኔ 17 ቀን ያሰራጩትን ዜና ቅጥፈትና ስም አጥፊ ነው የሚል ነው። በዚህ ዕለት ያቀረቡት ሪፖርት ሚዲያዎቹ ፕሬዚደንቱ በኢራን የኒውክሌር ማብለያ ጣቢያ ላይ የደረሰውን ጉዳት ሙሉ በሙሉ ዶግ አመድ ያደረገ ነው ሲሉ የሰጡትን መግለጫ የሚቀናቀነውን የወታደራዊ ስለላ ኤጀንሲ ቅድመ ግምገማ ነበረ። ወታደራዊ ስለላ ኤጀንሲው የፔንታጎን አካል ነው። የዋይት ሃውስ ባለሥልጣኖች ቅድመ ግምገማው ብዙም እምነት ማይጣልበትና የፕሬዚዳንቱን ውጤት ለማሳነስና ለማንኳሰስ ሆን ተብሎ ሾልኮ እንዲወጣ የተደረገ ነው ሲሉ ይከራከራሉ። ፕሬዚደንቱ እነ አሳንሴ እነ አንኳሴ ላሏቸው የፖለቲካ ኃይሎች የሚሠራ የደህንነት ሰው ሚስጥሩን ሆን ብሎ ለፕሬስ አሾልኳል፣ ስለዚህም ተይዞ ለፍርድ መቅረብ አለበት ብለዋል። አያሌ ባለሥልጣኖቻቸው ከዚህ አንጻርም አሾላኪውን ለማግኘት ምርመራን እናካሄዳለን ሲሉ ዝተዋል። ፕሬዝደንቱ በቁጣ ከመንደዳቸው የተነሳ የእሳቸውን የውጤት መግለጫን ኳሰሰውን የመጀመሪያ ሪፖርት የሰበረችውን የሲኤንኤን ጋዜጠኛ ናታሻ በርትራንድ ከሥራ እንድትባረር በአደባባይ እስከ መጠየቅ ደርሰው ነበር። ይሁን እንጂ ቀጣሪ ድርጅቷ ሲኤንኤን መቶ በመቶ ከሷ ኋላንን ሲል ፍርጥም ብሏል።